እንደምናላችሁ ውድ የሲቢሲ ሚዲያ ቤተሰቦቻችን አሁን የንቃት ፕሮግራማችን ላይ ነን። ዛሬ ደግሞ ሁለት በፍጹም ልታፍሩባቸው የማይገቡ ነገሮች በሚል ዶክተር ኢዮብ ማሞ ከጻፈው ጽሁፍ እናጋራችኋለን። ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ እንዲሁም የደውል ምልክቷን በመጫን ከሲቢሲ የሚወጡ አዳዲስ መረጃዎችን በቶሎ ያገኙ እንላለን። ያሏችሁን ማናቸውንም አስተያየቶች ደግሞ በኮመንት መስጫው ስራ አስቀምጡልን። አብራችሁን ቆዩ። አንደኛ፣ በማንነታችሁ አንዳንድ ሰዎች ካለማቋረጥ በማንነታችሁ እንድታፍሩ እንድትሸማቀቁና በዝቅተኝነት ስሜት አንገታችሁን አቀርቅራችሁ እንድትኖሩ የማድረግ ፍላጎት አላቸው። ማንነታችሁ ማለት ከፈጣሪ የተሰጣችሁ መልካችሁ፣ ቁመናችሁ፣ ዘራችሁ፣ ቋንቋችሁ እና የመሳሰሉት ልትቀይሯቸው የማትችሉ ነገሮች ናቸው። በእነዚህ እናንተን ልዩ በሚያደርጉ ውብ ነገሮች አንጻር የግድ እነሱን ስላልመሰላችሁ ወይንም ለየት ስላላችሁ ጥሩ ያልሆነ ስሜት እንዲሰማችሁ ያደርጓችኋል። በአጉል ባህሪያችሁ እፈሩ እንጂ በማንነታችሁ አትፈሩ። ሁለተኛው በወቅቱ በሚሰማችሁ ስሜት አንዳንድ ሰዎች አንድን ስሜት እንዲሰማችሁ የሚያደርጉ ተግባሮችን ይፈጽሙና ከዚያ የተነሳ አንድን ስሜት ሲሰማችሁና ስትገልጡት ከሁኔታዎች በመነሳት ህሊናችሁን ለመኮነንና ለመደብደም ይሞክራሉ። እውነታው ግን የተገፋ ሰው የመገፋትን ስሜት፣ የተጎዳ ሰው የመጎዳትን ስሜት፣ የተካደ ሰው የመከዳትን ስሜት መሰማቱ የማይቀር ነገር ነው። ስለዚህ ከምታሳልፉት ሁኔታ የተነሳ ለሚሰማችሁ ስሜት ማንም ሰው ምንም አይነት የወቀሳ ጫና እንዲያደርስባችሁ አትፍቀዱ። ስሜትን ካላግባብ የመግለጽ አጉል ልምድ ካላችሁ በዚያ አፈሩ እንጂ በሚሰማችሁ ስሜት አትፈሩ፣ ይለናል ዶክተር ዩ ማሞ። ውድ የሲቢሲ ሚዲያ ቤተሰቦቻችን የተከታተላችሁት የሲቢሲ ንቃት ሰዓታችንን ፕሮግራም ነበር። በቀጣይ በሌሎች ፕሮግራሞች እስከምንገናኝ ድረስ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ እንዲሁም የደውል ምልክቷን በመጫን ከሲቢሲ የሚወጡ አዳዲስ መረጃዎችን በቶሎ ያገኙ እንላለን። ያሏችሁን ማናቸውንም አይነት አስተያየቶች ደግሞ በኮመንት መስጫው ስራ አስቀምጡልን። እናመሰግናለን።